ሰላም ሰላም ሰላም እና ጤናን ፍቅርን በረከትን ያደለኝ ክብራትና ክብራን የሣድስ ቤተሰቦች፣ ዛሬ ሁለት መረጃዎችን ይዤላችኋለሁ። አንደኛው ይህንን ወጣት ይመለከታል። እንግዲህ በጣም ልብ ይነካል፣ ምክንያቱም በፍቅር ምክንያት ይህን ያክል የሚከፈል ዋጋ እንዳለበት የሚያሳይ ነው። ተጠርጥሯል። በባለቤቱ ግድያ ለመጠርጠር በቅቷል ማለት ነው። በዚህም የተነሳ ወደ በፍርድ ቤት ቀርቦ ወደ ማረሚያ ቤት ወርዷል። ጉዳዩ ምንድን ነው የሚለውን በአጭሩ አሳያችኋለሁ። ያ ብቻ አይደለም ሁለተኛው ፕሮግራሜ በጣም የሚደንቅ አንድ ቪዲዮ አሳያችኋለሁ። በዚህ ቪዲዮ ላይ እንግዲህ የቀድሞውን የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊን በግልጽ አፋጦ ስለ አሰብ ወደብ የጠየቀው ሰው በሕይወት አለ ወይ የሚለውን ነገር እንድትጠይቁት ያደርጋል። በጣም የሚደንቀው ኦልሞስት መለስ ዜናዊ በዚህ ቪዲዮ ላይ ስትመለከቱ ከ18 ደቂቃ በላይ ነው ስለ አሰብ ወደብ የተናገሩት። እና ይሄ ሁሉ ነገር ተናግረዋል ወይ ብዬ ነው የሚያልኩት። በእርግጥ ወደ ኋላ ሄዶ ነገሮችን ማየት በጣም ጥሩ ነው። ወደ ፕሮግራም ልውሰዳችሁ። ከዛ አስቀድሜ ግን እንግዲህ በማስታወቂያ ላይ የምታዩት በተለይም ወደ ግሪክ የሚደረገውን ጉዞ ተመልክቶ፣ ይሄ ማስታወቂያ ከሰማችሁ ወደ ግሪክ እኔም ሄዳለሁ። አብረን የምትሄዱ ከሆነ እዚህ ስልክ ቁጥር ላይ ባለው ስልክ ደውሉ ከዛ በኋላ አሜሪካን ሀገር ነው ያለው። ጎልጎታ አስጎብኚ እዛው ይመዘግቧቸዋል። ግሪክ እንሄዳለን። ከዛ ውጭ ግን ለኢየሩሳሌም ጉዞ የቀረው ቪዛ ለመጨረስ 10 ቀን የቀረው ስለዚህ፣ ወደ ኢየሩሳሌም መሄድ የምትፈልጉ ፈጥናችሁ ብትመዘግቡ እጠቁማቸዋለሁ። ቤተሰቦች ፈጥናችሁ ተመዝግቡ። ምክንያቱም ጊዜው እየሄደ ስለሆነ ማለት ነው። ወደ ግሪክም ቢያንስ ወራት ነው ሁለት ወይ አንድ ወር ምናምን ቢቀር ነው፣ ቶሎ ተመዝገቡ ቪዛ ፕሮሰስ ቶሎ እንዲያልቅላችሁ ማለት ነው። አብረን እንሄዳለን። እኔ ግሪክ ስለምሄድ ማለት ነው። በዚህ ጉዞ ላይ ከኛ ጋር አብራችሁ መሄድ የምትፈልጉ በጣም ደስ ይለናል ማለት ነው። አብረን ግሪክ እንሄዳለን። ወደ ፕሮግራሙ ልለፍ። አብራችሁን ቆዩ። ልግም ወደ የእናንተን አስተያየትና ጥያቄ ለመስማት ነው በዋናነት የምፈልገው። ይሁንና ውይይታችን ከመጀመራችን በፊት እዚያ ያላቸው ኢትዮጵያውያን ባለፉት ሁለት ዓመታት በአገራችን የተለያዩ ፈተናዎች በታዩበትና የተለያዩ ፈተናዎች በተደቀኑበት ሁኔታ የተለያዩ የፖለቲካ አመለካከቶች ቢኖሯችሁም በጋራ ለአገራችን ለሉዓላዊነት በመሰለፍ ላበረከታችሁት አስተዋጽኦ በመጀመሪያ በታላቅ ስሜት ላመሰግን እፈልጋለሁ። በተረፈ አስተያየታችሁን ለመስማት ጥያቄዎቻችሁን ደግሞ የቻልኩትን ያህል ለመመለስ ዝግጁ መሆኔን ገልጬ መድረኩን ለጥያቄና አስተያየት ክፍት እናደርገዋለን። እንኳን ደህና መጡ። እኔም ለላ ስምንት አመት በፐርሰናሊ እርስዎንም ሆነ የአደግን መንግስት ስቃወም የቆየው ኢትዮጵያዊ ነኝ። አምባሳደር ብርሃን ያውቃሉ። አሁንም በብዙ ጉዳይ ያደግ በሚያደርገው በብዙ ነገር አልስማማም። እርስዎን በሌላ አይስማሙ ሊሆን ይችላል ማለት ነው። ሌላው ጥያቄ የአሰብ ጉዳይ ነው። መቸም ቤቱ በጠቅላላ ይህን ጥያቄ የሚያቀርብ ይመስለኛል። ግን የአሰብ ጉዳይ በጣም ለሁላችን በተለይ የእርስ ንግግር የኤርትራኖቹ ግመል ያጠጡበት የሚል አመለካከት ተናግረው ነበር ከዚህ በፊት በእርግጥ ንግግሩ የኢትዮጵያ ካልተጠቀመችበት አሰብ የግመል ማጠጫ ይሆናል የሚል ነገር ነገር ነው ይመስለኛል አባባሉ። ግን ኤርትራኖች ደግሞ ከግመል ማጠጫ ሌላ ሊጠቀሙበት የሚችሉት ኮንዲሽን ሊፈጠር ይሆናል። ደግሞም እየታየ ነው። አሁን በቅርብ ጅቡቲ ላይ እንደሚያደርጉት የጅቡቲን ወደብ በኮንትራት ደረጃ ተሰጥቷል ለሌላ አረብ መንግስት። እነዛ ሰዎች አሁን ኢትዮጵያን በፈለጋቸው መንገድ ታክስ ሊያረጉ ረፉ አትረፉ ደሩ አተታርጉ ለማለት የሚችል መብት አላቸው። ኳታር ኳታር በእርግጥ ያቆት እንደሆን አላውቅም። ኳታር ምን ብሏል እና ነገ ደግሞ ግብጾቹ ናቫል ቤዝ ሊያረጉት የሚችል ኮንዲሽን አለ በአሰብ ደረጃ ላይ እና ብዙ የሚያከራክር ነገር ስላለ ደግሞ እርስዎም ሆነ በቅርቡ በኦክቶበር ላይ የኢትዮጵያና ይሁን የኤርትራ ምን ይፈረማል የሚል ነገር ሰምቻለን እና የኮሎኒያል ትሬቲ ምን ያህል ሪሊ ይህንን ስምምነት ኢትዮጵያን በተለይ ባህር አልባ ያረጋት ያረጋት እንደሆነ ማረጋገጫ እንዲሰጡን እንፈልጋለን። ምክንያቱም ከሴኪሪቲውም በላይ የኢትዮጵያ አንድ መኪና ሰርቶ በር በር ማጣት ማለት ነው የአሰብ ጉዳይ ለኢትዮጵያ ሕዝብ ስለዚህ በዛ ላይ አተክሮ ማየት እና ብዙ ታሪካዊ የሆነ ነገር የዚህ የቀይ ባህር ምን የሚባል ድርጅት ተቋቁሞ፣ ስለዚህ ስለ አሰብ ጉዳይ ባለፈው ማክሰኞም ሰላማዊ ሰልፍ አድርጎ ነበረ። ስሙታ ስሙት አላቅም። ወደ ቶኒቴጅ የሚሆን ዶክመንት ለስቴት ዲፓርትመንት ማቅርቧል። አን ኤምባሲው የሚደርሰው ይሆናል እስካሁን ድረስ እና ያንን ዶክመንት አት ሊስት አይቶ ህዝቡም እንዲመክርበት የኢትዮጵያ ፓርላማው እንዲያየው እንደ ህዝብ ያልመከረበት ያልፈለገው ነገር ሴግኔት ዝም ብሎ በመንግስት ብቻ ሳይን ተደርጎ ምን ያለ ነገር ወደፊት አስቸጋሪ ሊያስጠይቅ የሚችል ነገር ስለሆነ በዚህ ላይ ቢያስቡበት ወይንም ኢትዮጵያ ዚስ ታይም ጦርነትን መግባት አልችልም፣ አሰብንም መዋጋት አንችልም። በጣም ችግር አለባት፣ ድሀ ሀገር ነች፣ ኤርስ ጨርሳታል፣ በሽታ አለባት እስከተባለ ድረስ ይሄ አሁን አትሊስት አንፈልግም ማሰብን የሚል ነገር ትቶ ወደፊት ትውልድ ወደፊቱ ትውልድ እንደገና አንስቶ የመከራከር እድል እንዲኖረው የሆነ ሲግኔቸርም ሆነ ዶክመንት ላለማድረግ የሚቻልበት መንገድ ካለ ያንን የኢትዮጵያ መንግስት ቢፈልግ ከነዚህ ኮሚቴዎቹን ጋር ደግሞ የሆነ ነገር ንግግር ቢጀምር በጠቃሚ ይሆናል። ብዙ ኢትዮጵያውያኖች በዚህ አካባቢ ስላሉ ኢትዮጵያ እስካሁን ድረስ ዓለም አቀፍ ህግን በማክበር እንጂ ዓለም አቀፍ ህግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይ ይሆን ይችላል፣ ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው፣ የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት የማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝ ነው አልያዝ ነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንም። የተነጠልን የተወገዝን አገር እንሆናለን፣ ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል፣ ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውጣው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን መሳተፍ አለብን መግባት አለብን እየተባለ ነው የሚነገረው። ከዚህ የባሰውኑ የሚያራርቀን ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ ስለዚህ ያን አካባቢ በጉልበት መያዝ ክምር አኳያ ያስኬዳ ላያስኬድምን ለጊዜው ብንተወው፣ ከጥቅም አንጻር ያስኬዳ ላያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ ጨርቃ ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው እጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ አስር አመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው መዓት ዘይት ያለው አገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋበዝበት መነጠልን መንጋበዝበት ምክንያት ሊኖር አይችልም። በጉልበት እስከሆነ ድረስ ሌላው ጥያቄ የጉልበቱን ነገር እንትሆ የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል፣ የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድሎክ የሆኑ አገሮች የባህር በር የማግኘት መብት እንዳላቸው የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል። ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር ልንጨቃጨቅ እንችላለን። ከኤርትራ ጋር መብት አለን ይህን ጥያቄ ለማንሳት በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው የያዝነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን። ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከእኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረሰው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በንጥልጥል ብናቆየው ይሻለናል ነው ያለው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንትርሰን አናነሳም ያልንበት ምክንያት የለንም። ባሁን ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረብበት ሁኔታ ይህም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው። ይህን ጥያቄ እስካሁን ድረስ ያላነሳ ነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየን። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክ እና የጣሊያን መንግስት የተፈራረሟቸው ሶስት ናቸው የ1900 የ1902 እና የ1908 የመጀመሪያው እና ዋናው የ1900 ነው ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደ እኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? ተጠቀሰው አካባቢ ከባህሩ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው ትሪቲው የ98። እንግዲህ ይህን እንደሚሆን አድርጎ ተርጉሞ አሰብ የኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ 60 ኪሎ ሜትር መሄድ ካለ አሰበኛ ሊሆን አይችልም። ከተባለም ያው በፍርድ ምናየው ነው። እነዚህን ውሎች ግን እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም። ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ ያፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባልነን እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በሕግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የሕግ ባለሙያ እንቀጥራለን፣ ቀጥረናል። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በሀገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ ምሁራን፣ መምህራን በዚህ ስራ ላይ ተሳታፊ የሆኑ የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችለው። ነገር ግን ዞሮ ዞሮ መቋጫው ህጉ ነው፣ ውሉ ነው። ውሉ ከሚለው በላይ ህጉ ከሚጠቁመው ከሚጠቁመው በላይ መሄድ የሚቻል አይሆንም። ተከራክረን የማሸነፍ የመሸነፍ ጉዳይ ነው የሚሆነው ህጉን ውሉን አሁን እኛ በመሰለን መልኩ ዳግመን ልንጽፈው አንችልም። ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው፣ ኢትዮጵያዊ መሆንን ይፈልጋሉ። ስለዚህ መብታቸው መከበር አለበት ነው የተባለው። አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ሊከራከርበት አልችልም። በይፋ በውል ተጠይቀው ምን ያህል ፐርሰንተጆቹ ኢትዮጵያን መሆን እንደሚፈልጉ ምን ያህሎቹ ኤርትራን መሆን እንደሚፈልጉ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም። በዚሁ መልኩ የተገለጸ የታወቀ መረጃ የለኝም። የኤርትራ ሪፈረንደም በሚካሄድበት ወቅት ሬፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓ ም ከኢትዮጵያ ጋር በፌዴሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ ነው። በዚህ ውስጥ በአፋሩም አካባቢ ሬፈረንደም ተካሂዷል። በአፋሩ አካባቢ የተካሄደው ሬፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ? የሚል ጥያቄ ማንሳት ይቻላል። እኔ ያየኋቸው ሰነዶች ያንን አያመለክቱ። ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፐንደንት ብትሆን ትደግፋለህ አትደግፍም፣ ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችል ይሆናል። የሆነ ሆኖ ግን ከኛ አንጻር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው። በዛው አካባቢ ሪፈረንደም አካሄደናል የዓለም አቀፍ ታዛቢዎች ያሉበት። እነዚህ የዓለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው። ከዚያ ወደ አስተያየታቸውን ጠይቆ ማለት ለውጠው ሊሆን ይችላል መብታቸው ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው። በሌላ ሉዓላዊ ሀገር ላይ ገብተን የዚህን ሕዝብ መብት አስከብር፣ የዛኛውን ሕዝብ መብት አስከብር ማለት መብት አለን ብለን አናይም። ይህ አሰራር ሄዶ ሄዶ ወደ ሲያድባሪ አሰራር ነው የሚወስደን።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 ኢትዮጵያውያን በጆሮ የሰሙትን ከቅዱስ መጽሐፍ ያነበቡትን በስፍራው ተገኝታችሁ የበረከቱ ተካፋይ ተሆኑ ዘንድ ጥሪያችሁን እናቀርባለን። አርቲስት አንዱ ዓለም እንግዲህ በባለቤቱ ሞት ተጠርጥሯል በሚያሳዝን ደረጃ ላይ ወደ ፍርድ ቤት ቀርቦ ነበረ። ስለዚህም በፍርድ ቤት ከቀረበም በኋላ በቀጣዮቹ ቀናቶች የአስክሬን ምርምራ ውጤት እስኪገኝ 13 ቀናት በማረሚያ ቤት እንዲቆይ ተወስኖበታል። ይሄ ነገር እንግዲህ በጣም በሚያሳዝን ደረጃ ለፍቅር የተከፈለ ዋጋ ይመስላል። ነገር ግን እንደምታውቁት እርኩሳን መናፍስቶች በቀደመም ፕሮግራሜ ላይ እንደነገርኳችሁ እርኩሳን መናፍስት ፍቅር በሚመስል ስሜት ሰዎችን ያጠምዳሉ። ውድ ቤተሰቦች ፍቅር ሊመስላችሁ ይችላል፣ ያ የፍቅር ስሜት ኖ ኖ። እውነተኛው ፍቅር የክርስቶስ ፍቅር ነው እና በልባችን ውስጥ በትዳራችን ውስጥ በኑሯችን ውስጥ እውነተኛው የእግዚአብሔር ፍቅር የሆነው ራሱ ክርስቶስ በህይወታችን ከሌለ ፍቅር የሚመስለውን ስሜት ይጠቀማሉ፣ እርኩሳን መናፍስቶች ማለት ነው እና በፍጹም ነው ምነግራችሁ በትዳር አጋሮች፣ በፍቅረኞች መካከል ዋጋ የሚያስከፍል ዋጋ የሚያስከፍል ነገር እየታየ ብዙ ታሪክ አስመዝግበናል። በሀገራችንም በዓለምም ታሪክ ማለት ነው። ያ ፍቅር የሚመስለው ዋጋ የሚያስከፍለው ነገር ዛሬ ምናልባት በዚህ ወጣት ላይ ታይቶ ሊሆን ይችላል። ነገር ግን በተለያዩ በየኑሯችን በየአለን መስተጋብር ውስጥ የሚታይ ነው ከዛ ላይ ልንወስድ የሚገባ ነገር አለ። መቼም አንድ ሰው በፍቅረኛው ሞት ተጠርጥሮ ሲባል ይሄ ልጅ እንግዲህ ልብ በሉ በጣም ብዙ ራዕይ ያለው ልጅ ነው። ልቡም ቅን፣ የዋህ ልጅ እንደሆነ ይነገራል። ግን በዚህ አይነት ደረጃ ላይ ደግሞ ባላወቀው የህይወት ምዕራፍ ውስጥ እንዲ ሊገባ የሚያደርገው እግዚአብሔር አይደለም። እግዚአብሔር እዚህ አይነት ነገር ላይ የለበትም። እግዚአብሔር በፍቅሮች መካከል ፍቅርን የሚጨምር አምላክ ነው። በትዳራችሁ በኑሮችሁ በፍቅራችሁ ውስጥ የእግዚአብሔርን ክብር የክርስቶስ ኢየሱስን ሕይወት በውስጣችሁ አስገቡ። ከዛ የጠላት ዲያብሎስ በፍቅራችሁ አይቀናም። ሰይጣን በፍቅራችሁ ቀንቶ በሞት ደረጃ ሕይወታችሁን ዋጋ አያስከፍለውም። ለምን? የዲያብሎስ ጠላት የሆነው ክርስቶስ በደሙ ቀጥቅጦ ያባረረው የመታው ዲያብሎስ ነው። እርኩስ መንፈስ የብዙ ሰዎችን ሕይወት የብዙ ሰዎችን ኑሮ የብዙ ሰዎችን የብዙ ትዳርን አለመግባባት እስከ ሞት ድረስ ስቦ ሊያመጣ የሚችል ጨካኝ ስራ የሚከውነው እርኩሱ መንፈስ ነው። ስለዚህ ውድ ቤተሰቦቼ በህይወታችሁ ላይ የክርስቶስን ህይወት ሳቡት፣ አስገቡት። በትዳራችሁ ላይ ጸልዩ። ጠዋት ማታ መጸለይ ጥሩ ነው። በጣም ብዙ ሁላችንም ላይ ችግር አለ፣ በየቤቶቻችን ማለት ነው። ግን በጸሎት አቅም፣ በጸሎት ኃይል የዲያብሎስን ተንኮልና ደባ ማፍረስ ይቻላል። የእግዚአብሔርን መንግስት መንገድ መከተል መልካም ነው። በሕይወታችሁ ላይ ያንን ማድረግ ለብዙ ጸጸት ለማይዳርግ ነገር እግዚአብሔር ህይወቱን አካፍሎ ሰጥቶናል። ክርስቶስን ህይወቱን የእግዚአብሔር ህይወት ክርስቶስ ነው፣ እሱን ሰጥቶናል። ስለዚህ ያንን ነገር ውድ ቤተሰቦቼ በህይወታችን ላይ እናምጣ። ከዚህ ላይ ለሀገር ጥቅም የሚሆን ትልቅ መልእክት እንዳለ ያሳያል ማለት ነው። እንግዲህ ወጣቱ በዚህ ደረጃ ላይ ተጠርጥሮ የሚለው ነገር ያው ታውቃላችሁ ምን ቋንቋ እንዳለው፣ በጣም ያሳዝናል። ህልሙን ቪዥኑን ነው ይህን ጉዳይ የሚነካበት እንግዲህ እግዚአብሔር በቆይታው ደግሞ ወደ ህይወቱ ወደ መንፈሳዊ ህይወቱ ወደ ክርስቶስ ህይወት ሊስበውን ፈልጎ ሊሆን ስለሚችል፣ ግን በጣም የሚያሳዝን ነገር መከሰቱን መርሳት እንደሌለብን ልናውቅ ይገባል ማለት ነው።